ሰበር ዜና ኢሳያስ ለአራት 4 ኪሎ የመጨረሻ ማስጠንቀቂያ ሰጥቶ ወያስ ባለጉድ ተሰምቷል ሻዕቢያው መንግሥት ቀይ መስመሬ ነው ከዚህ በኋላ አልታገስም ሲል መረር ያለ ምላሽ ወደ አዲስ አበባ ልኳል ኤርትራ ለሰሞነኛው የአብን መግለጫ መልስ ሰጣለች ኤርትራ ለነበለጠ ሞላ ቡድን በሰጠችው ምላሽ አንዳንድ የኢትዮጵያ የፖለቲካ ቡድኖች ብላ ለገለጸቻቸው አካላት በለዋላዊነት ላይ የሚነዙትን መርዛማ አጀንዳ አልታገስም ብላለች በቀዳሚነት እንመለከተዋለን ብርሸለቆ ለሰለጠነው ሰራዊት ኮሎኔል ደመቀ ትእዛዝ ሰጡ የመስብር ሸለቆ ወልቃይት የገቡት ወታደሮች ጉዳይ እያነጋገረ ባለበት በዚህ ወቅት ጄኔራል ታደሰ ወረደ የሚመሩት አስተዳደር ተከዝ የዘብ ላይ ብርቱ ልምጫ አሳርፈዋል። በወልቃይት ወደ ጦርነት እንድንገባ እየተገፋፋ ነው ሲሉም አስጠንቅቀዋል። እናስደምጣቸዋለን። ቢቢሲ አማርኛ ስላሰራጨው የወጣቶች የግዳጅ አፈሳ መከላከያ ሰራዊት መልስ ሰጥቷል። የሰራዊቱ ቃል አቀባይ ኮሎኔል ጌትነት አዳነም አፈሳውን ውሸት ብለውታል። እናስቃኛቸዋለን። የእስራኤል ተጠባባቂ ወታደሮች የጋዛን ጦርነት ተቃወሙ። የኔታናው መንግስት መንግስት የፈራው የወታደር አመፅ ወደ ቤተ መንግስታቸው እየገሰገሰ ነው ጦርነቱን ከተቃወሙት ወታደሮች መሃል አንዱ ሀገር የመንገዷ ልትስት መሆኑ ያሳስበኛል ብለዋል ትሰሙታላችሁ ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል አብራችሁን ትቆዩ ዘንድ ግብዣችን ነው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 ይፍጠኑ፣ ይደውሉ የዕድሉ ተጠቃሚ ይሁኑ። ኢሳያስ ለአራት ኪሎ የመጨረሻ ማስጠንቀቂያ ሰጡ። ወያስ ባለጉድ ተሰምተዋል። የሻዕቢያው መንግስት፣ ቀይ መስመሬ ነው ከዚህ በኋላ አልታገስም ሲል መረር ያለ ምላሽ ወደ አዲስ አበባ ልኳል። ኤርትራ ለሰሞነኛው የአብን መግለጫ መልስ ሰጥታለች። ኤርትራ ለነበለጠ ሞላ ቡድን በሰጠችው ምላሽ አንዳንድ የኢትዮጵያ የፖለቲካ ቡድኖች ብላ ለገለጸቻቸው አካላት በሉዓላዊነቴ ላይ የሚነሱትን መርዛማ አጀንዳም አልታገስም ብላለች። የሻዕቢያው አገዛዝ ለአብኑ የኤርትራ ለሀገርነት እውቅና መንፈግ አቋም በቃል አቀባዩ በኩል በሰጠው ምላሽ የተያዘው አካሄድ እጅግ አደገኛ መሆኑን ጠቁሟል። አስመራ ከኢትዮጵያ አንዳንድ የፖለቲካ ቡድኖች በተደጋጋሚ ተሰንዝሮብኛል ያለችውን ሸፍጥ የማይታለፍ ቀይ መስመር ላይ ደርሷል ብላለች። አብን ያንጸባረቀው አቋም በፍጹም ሊታሰብ የማይችል ቀይ መስመር መሆኑንም የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በይፋው የኤክስ ገጻቸው ላይ አስፍረዋል። ኤርትራ በቃላ ቀባዩዋ በኩል ለነበለጠ ሞላ ቡድን አብን በሰጠችው ምላሽ ቀይ መስመር ያለፈ ትንኮሳ እንደተፈጸመባት አስታውቃለች። አብን ኤርትራ ከኢትዮጵያ ተገንጥላም አገር የሆነችበትን ሂደት ላይ ጥያቄ በማንሳት ሀገር የነፈጋት ከፍተኛ የቆቡልነት ቀውስ ውስጥ በገባበት አጋጣሚ ነው። እንደ ማን አገላለጽ አስር ጊዜ ተደጋግሞ በኤርትራ ላይ የሚቃጣው አቋም መሰል አጀንዳ ከፍተኛ ስርዓታዊ አንድምታ ያለው ነው ብለዋል። ኤርትራ እንደ ሉዓላዊነት ትንኮሳ የወሰደችው ይ ጉዳይ በፍጹም ሊታሰብ የማይችልና ሊታለፍ የማይችል ቀይ መስመር መሆኑን የማነ አስታውቀዋል። በአሁኑ ወቅት የኢትዮጵያ አንዳንድ የፖለቲካ ቡድኖች አደገኛ የተስፋፊነት አባዜነት ከጊዜ ወደ ጊዜ እየተባባሰ መቀጠሉንም የማነ ጠቁመዋል። በተለይ አንዳንድ ጊዜ በእነዚህ የፖለቲካ ቡድኖች የሚንጸባረቁ አጀንዳዎች እጅግ አደገኛ መሆናቸውን የኤርትራ ቃል አቀባይ ገልጸዋል። አንዳንድ ከተባሉ የኢትዮጵያ ፖለቲካ ቡድኖች በኩል የሚንጸባረቀው አጀንዳ ማምታታት የተሞላበት መሆኑንም የማነ አመላክተዋል። ይኸው ማምታታት የተሞላበት ነው የተባለው አጀንዳም በአንድ በኩል ታሪካዊ መሰረት ያላቸው ህጋዊ የሚመስሉ አካሄዶችን የመከተል አዝማሚያ ያለው ነው ተብሏል። በሌላ በኩል ደግሞ የጎረቤት ሀገርን ሉዓላዊነት ግዛት የመመኘትና የመንጠቅ መርዛማ አጀንዳ ምክንያታዊ ለማድረግ እንደሚሞከር የማነ ገልጸዋል። የማነ ለነበለጠ ሞላ ቡድን በሰጡት ምላሽ ላይ በግድ የለሽነት የሚሰራጩ አጀንዳዎች ግጭት የመቀስቀስ ዕድል እንዳላቸው ጠቁመዋል። በአሁኑ ወቅት በቀጠናው ግጭት ሊፈጥሩ የሚችሉ ዓለም አቀፍ ህጎችንና መሰረታዊ ማዕቀፎችን መሰረት ያላደረጉ አጀንዳዎች እየተሰራጩ ነውም ብለዋል። በአሁኑ ጊዜ በቀጠናው ሊቃንና የማነ ጨቅላ ባሏቸው የፖለቲካ ቡድኖች ላይ የሚንጸባረቁ አጀንዳዎች በመርዝ የተለወሱ ናቸው ብለዋል። የቀጠናው ህዝብ ትርጉም የለሽ ሌላ ጦርነት ማስተናገድ አይፈልግም ያሉት የማነም ጠብተን የተንኳሽ አጀንዳዎች መቆም እንዳለባቸውም የከዚህ ቀደም ጽሑፋቸውን ጠቅሰው መፍትሄ አመላክተዋል። ብርሸለቆ ለሰለጠነው ሰራዊት ኮሎኔል ደመቀ ትእዛዝ ሰጡ። ከብርሸለቆ ወልቃየት የገቡት ወታደሮች ጉዳይ እያነጋገረ ባለበት በዚህ ወቅት ጀኔራል ታደሰ ወረደ የሚመሩት አስተዳደር ተከዜ ዘብ ላይ ብርቱ ልምጫ አሳርፏል። በወልቃየት ወደ ጦርነት እንድንገባ እየተገፋፋ ነው ሲሉም አስጠንቅቀዋል። በደብረጽዮን ገብረ ሚካኤል ቡድን በበላይነት የተቆጣጠረው የትግራይ ጊዜው አስተዳደር ካቢኔም በእነ ኮሎኔል ደመቀ ላይ በቀናት ልዩነት ሌላ መግለጫ አውጥቷል። እነ ኮሎኔል ደመቀ ዘውዱ በበኩላቸው ከመቀሌ ማስጠንቀቂያ ዘን መግለጫ በወጣባቸው አጋጣሚ የተከዜ ዘብ ጋር ነው ያሉትን ኃይል ካረጋ ከበደ አስተዳደር ተረክበዋል። ወልቃየት ላይ ከተደራጀው ተከዜ ዘብ ጋር አብሮ የሚሰለፍ አዲስ የሰለጠነ ፖሊስና አድማ ብተና ወደ አካባቢው እየገባ ነው። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜው አስተዳደር ካቢኔ አዲስ ባወጣው መግለጫ ወልቃይትን የአማራ አካል አድርጎ መደራጀቱን የቀጠለው የተከዜ ዘብ ላይ ዝቷል። የጊዜው አስተዳደሩ ካቢኔ በወልቃይት ጉዳይ ባወጣው መግለጫም እነ ኮሎኔል ደመቀ ዘውዱ ያደራጁትን የተከዜዘብ እንቅስቃሴን ኮንኗል። አስተዳደሩ የፌዴራል መንግስቱና የአማራ ክልላዊ መንግስት መገናኛ ብዙሃንና የኮሚኒኬሽን ቢሮዎች ወልቃይትን የአማራ አካል እንደሆነ አድርገው መልእክት እያስተላለፉ ይገኛሉ ሲል ከሰዋል። ይህንን ዓይነት ድርጊት ግጭት ሊያስከትል የሚችል በጣም አደገኛ ድርጊት ነው በማለት ጊዜው አስተዳደሩ አውግዟል። በጀነራል ታደሰ ወረደ የሚመራው ጊዜው አስተዳደር ወልቃይት የአማራ ክልል አካል ተደርጎ የተገለጸባቸውን ዘገባዎችና መድረኮችን ጠቅሶ ኮንኗል። አስተዳደሩ ከኮነናቸው ጉዳዮች መካከል ከሰሞኑ በአዲስ አበባ ሸራተን ሆቴል ለጎንደር ከተማ በተካሄደ የገቢ ማሰባሰቢያ ላይ የነ ኮሎኔል ደመቀ ዘውዱ ገንዘብ ማዋጣታቸው ነው። የፌዴራል መንግስት ባለስልጣናት በተገኙበት መድረክ የተደረገው የገንዘብ ድጋፍ ወልቃየትን የአማራ ክልል አካል ነው የሚል መልእክት ለማስተላለፍ የተደረገ ሴራ ነው ብሎታል። የጀነራል ታደሰ ወረዳ አስተዳደር የነ ኮሎኔል ደመቀ ዘውዱን አስተዳደር ተቃውሞ መግለጫ ያወጣው በሳምንት ልዩነት ነው። የአማራ ክልል የመገናኛ ብዙኃንና የኮሚኒኬሽን ተቋማት ከፕሪቶሪያ ስምምነት ጋር ከሚጻረር ተግባር እንዲታቀቡ አስተዳደሩ አሳስቧል። ፌዴራል መንግስቱም ጉዳዩን በማጣራት የእርምት እርምጃ እንዲወስድና የፕሪትራውን ስምምነት ሙሉ በሙሉ ተግባራዊ ለማድረግ ኃላፊነቱን እንዲወጣ አሳስበዋል። ምንም እንኳን የትግራይ ጊዜያዊ አስተዳደር ማስጠንቀቂያ ያዘለ ስሞታ ቢያቀርብም ኮሎኔል ደመቀ ዘውዱ በበኩላቸው ከመቀሌ ማስጠንቀቂያ ያዘለ መግለጫ በወጥ አጋጣሚ የተከዜ ዘብ አጋር ነው ያሉትን ኃይል ካረግ ከበድ አስተዳደር ተረክበዋል። ወልቃየት ላይ ከተደራጀው ተከዜ ዘብ ጋር አብሮ የሚሰራ አዲስ የሰለጠነ ፖሊስና አድማ ብተና ወደ አካባቢው እየገባ ነው። ሰላሳ ሦስተኛ ዙር የአማራ ፖሊስ ተመራቂ አባላት በወልቃይት ጠገዴ ሰቲት ሁመራ ዞን ተመድበው ተሰማርተዋል። ወልቃየትን ወደ አማራ ክልል ጠቅልለው እያስተዳደሩ የሚገኙት እነ ኮሎኔል ደመቀ ዘውዱ አዲስ ለተቀበሉት የፖሊስ ሰራዊት ስምሪት ሰጠዋል። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ወደ ወልቃየት የገባውን ፖሊስ የተከዜ ዘብ ደጀን ነው ብለውታል። የዞኑ አመራሮች አዲስ ለተቀበሉት ፖሊስ በሰጡት የስምሪት አቅጣጫም እናንተ የተከዜ ዘብ ናችሁ ሲሉ ተደምጠዋል። በወልቃየት ስም ለጎንደር ከተማ ገንዘብ ተሰ ተሰጥቷል በሚል ቅሬታም ያቀረበው የጀነራል ታደሰ ወረዳ አስተዳደር ለተከዜ ዘብደጀን ነው የተባለውን የአማራ ፖሊስ በመሰማራቱ ጉዳይ የሚለው እየተጠበቀ ነው። ቢቢሲ አማርኛ ስላሰራጨው ወጣቶች የግዳጅ አፈሳ መከላከያ ሰራዊት መልስ ሰጥቷል። የሰራዊቱ ቃል አቀባይ ኮሎኔል ጌትነት አዳነም አፈሳውን ውሸት ብለውታል። ከሰሞኑ አዲስ አበባና አዳማ ከተማን ጨምሮ በተለያዩ የአገሪቱ አካባቢዎች ወጣቶች በግዳጅ ተይዘው ለመከላከያ ተመልምለዋል የሚል ስሞታ በስፋት እየተሰማ ነው። ይህንኑን ከተለያዩ አቅጣጫ የቀረበ ስሞታ ቢቢሲ አማርኛም ትናንት ይዞ በወጣው ዘገባ ማረጋገጡ የሚታወስ ነው። ይህንኑን ተከትሎ በጉዳዩ ላይ የማስተባበሪያ መግለጫ የሰጡት የመከላከያ ቃል አቀባይ ኮሎኔል ጌትነት አዳነ የግዳጅ አፈሳውን የጸረ ሰላም ኃይሎች ጩኸት ብለውታል። ከሰሞኑ መከላከያ በሚያወጣው መደበኛ የመመልመያ መስፈርት መሰረት ወጣቶችን ወደ ሰራዊቱ የመቀላቀል ስራ እየተተገበረም ነው ብለዋል። መከላከያ እንደ ተቋም በሀገር አቀፍ ደረጃም እንደ እድሜና ጤና ያሉ መስፈርቶችን መሰረት አድርጎ ከፍተኛ ጥንቃቄ በተሞላበት አግባብ መስፈርቱን ያሟሉ ወጣቶችን ብቻም እየመለመልኩ ነው ብለዋል። ወጣቶች በግዳጅ ተመልምለዋል መባሉን ያስተባበለው መከላከያም ቅሬታውን ያቀረቡ አካላት የተለየ አመለካከትና አላማ ያላቸው አፍራሽ ቡድኖች ናቸው ብለዋል። ወጣቶች በግዳጅ ተ ይዘዋል የሚል ቅሬታ ያቀረቡ ቤተሰቦችም ይሁኑ ጉዳዩን በሚዲያ ያሰራጩ አካላት አፍራሽ ኃይሎች ናቸው ሲሉ ኮሎኔሉ ክስ አቅርበዋል ጉዳዩ የመነጋገር አጀንዳ የሆነው ሀገርን ለማተራመስ እናም ለማፍረስ ባንድም ይሁን በሌላ መንገድ ግጭት ለመፍጠር ጸረ ሰላም ቡድኖች መጀመሪያም ስምን ስለሚያጠፉ ነው ሲሉም ኮንነዋል የእስራኤል ተጠባባቂ ወታደሮች የጋዛን ጦርነት ተቃወሙ የኔታናሁ መንግስት የፈራው የወታደራ መስ ወደ ቤተ መንግስታቸው እየገሰገሰ ነው። ጦርነቱን ከተቃወሙት ወታደሮች መሃል አንዱ ሀገሬ መንገዷን ልትስት መሆኑ ያሳስበኛል ብለዋል። እስራኤል በጋዛ እያካሄደች ያለችውን ጦርነት እያዘገመ ቀጥሏል። የተቃውሞ ድምጾች ግን እየበረከቱ ነው። በቅርብ ሳምንታት ከሁሉም የሰራዊቱ ቅርንጫፎች የተውጣጡ በሺዎች የሚቆጠሩ የእስራኤል ተጠባባቂ ወታደሮች የጠቅላይ ሚኒስትር ቤንያሚን ኔታናሁን መንግስት ውጊያውን እንዲያቆም እንዲያቆምና ትኩረቱን ስምምነት በመፈጸም በሃማ አስተ ይዘው ያሉ ሀምሳ ዘጠኝ ታጋቾች ማስመለስ ላይ እንዲያደርግ የሚጠይቅ ደብዳቤ ላይ ፊርማቸውን አኑረዋል። ከ18 ወራት በፊት ጥቂት የእስራኤል ወታደሮች ሐማስን ማሸነፍና ታጋቾችን ማስመለስ የሚለው የጦርነት አመክንዮ ላይ ፈጣሪ አንስተው ነበረ። ጥር ላይ የተደረገው የተኩስ አቁምና አብሮ የመጣው ከ30 በላይ የሚሆኑ ታጋቾች መመለስ ጦርነቱ በቅርቡ ያበቃል የሚል ተስፋን በብዙዎች ዘንድ ፈጥሮ ነበር። ነገር ግን እስራኤል በመጋቢት አጋማሽ የተኩስ አቁሙን ነጣሷንና ወደ ጦርነት መመለሷን ተከትሎ ይህ ተስፋ ጨልሟል። የእስራኤል የስለላ ድርጅት ሞሳድ የቀድሞ ኃላፊ የነበሩት ዳንያ አቶም እስራኤል ወደ ከፋ ስፍራ እያመራች ነው የሚል ድምዳሜ ደርሰናል ይላሉ ኔታንያሁ በዋናነት የሚያሳስበው የራሱ ጥቅም እንደሆነ እንረዳለን ቅድሚያ በሚሰጣቸው ጉዳዮች ዝርዝር ውስጥ የራሱ ፍላጎትና የተረጋጋ መንግስት እንዲኖር የማድረግ ፍላጎት እንጂ ታጋቾቹ የሉም በማለት ይናገራሉ የአሁኑ ደብዳቤ ላይ የፈረሙት አብዛኞቹ እንደ ያቶም ሁሉ ለረጅም ጊዜ ጠቅላይ ሚኒስትሩን ሲተቹ የነበሩ ናቸው የተወሰኑት ሐማስ መስከረም 2016 በእስራኤል ላይ የፈጸ የሚያጋጥመውን ጥቃት ተከትሎ የተነሳው ጦርነት ከመጀመሩ አስቀድሞ በተካሄዱ ጸረ መንግስት ተቃውሞዎች ላይ የተሳተፉ ናቸው። የአቶም ግን ድምፃቸውን ለማሰማት የወሰኑት በዚህ ምክንያት አለመሆኑን ይናገራሉ። ስሜን ጽፌ የፈረምኩትና በተቃውሞ ሰልፎች ላይ የምሳተፈው በፖለቲካዊ ምክንያት አይደለም፣ በብሔራዊ ምክንያት እንጂ ይላሉ። ሀገሬ መንገዷን ልትስት መሆኑን እጅጉን ያሳስበኛል ሲሉም ያክላሉ። በሚያዝያ ወር መጀመሪያ የወጣው የመጀመሪያው ግልጽ ደብዳቤ አንድ ሺህ የሚሆኑ የአየር ኃይል ተጠባባቂና ጡረታ በወጡ ወታደሮች ተፈርሟል። ፈራሚዎቹ የጦርነቱ መቀጠል የትኛውንም የተነገረለትን ግብ አያሳካም በማለት ደብዳቤያቸው ላይ ያሰፈሩ ሲሆን ጦርነቱ የታጋቾችን ሞት ያስከትላል ሲሉ ስጋታቸውን ገልጸዋል። የደብዳቤው ፈራሚዎች ጋዛ ውስጥ በሕይወት እንዳሉ በሚገመቱ 24 ታጋቾች ላይ ጊዜው ከማለቁ በፊት እስራኤላውያን የእነሱን ፈለግ እንዲከተሉ ጠይቀዋል። የሚያልፈው እያንዳንዱ ቀን ሕይወታቸውን ይበልጥ አደጋ ውስጥ እየከተተው ነው። እያንዳንዱ የማንንገራገር ቅጽበት አሳዛኝና አሳፋሪ ነው ብለዋል። ከቅርብ ሳምንታት ወዲህ ምርጥ ተዋጊዎችና የስለላ ክፍሎችን እንዲሁም ተሸላሚ ወታደራዊ አዛዦችን ጨምሮ ከሁሉም የሰራዊቱ ቅርንጫፎች በሚያስብል ደረጃ ተመሳሳይ ደብዳቤዎች ሲወጡ ተስተውሏል። በአጠቃላይ ፈራሚዎች ተሳትፈዋል። ከመስከረም 2016 ዓ.ም የሃማስ ጥቃት ወዲህ በመቶ ሺዎች የሚቆጠሩ የእስራኤል ተጠባባቂ ወታደሮች የተደረገላቸውን ጥሪ የተቀበሉት በማገልገል ስሜት ነበር። አሁን ላይ ግን ጥሪውን የማይቀበሉ ተጠባባቂ ወታደሮች ብዛት እየጨመረ ነው። ሪፖርቶች እንደሚያሳዩ ጥሪውን የሚቀበሉ ተጠባባቂ ወታደሮች ብዛት ወደ 50 እና 60 በመቶ ወርዷል። ለሚያደርጋቸው ጦርነቶች በተጠባባቂ ወታደሮች ላይ በእጅጉ ለሚተማመነው ሰራዊት የአሁኑ ቀውስ እንደ አውሮፓውያን አቆጣጠር በ1982 ከተካሄደው የመጀመሪያው የሊባኖስ ጦርነት ወዲህ ታይቶ የማይታወቅ ነው። ጦርነቱ በተራዘመ ቁጥር የእስራኤል ባለስልጣናት እንደሚያደርጉት የሀገሪቱን ሰራዊት በዓለም ላይ የላቀ ስነ ምግባር ያለው እያሉ መግለጽ አስቸጋሪ የሆነ እንደሚመጣም ተቺዎች ይናገራሉ። አሚራም ሌቪን የተባሉ ጡረታ የወጡ ጀነራል በቅርቡ ጋዜጣ ላይ ባወጡ የሚለው ጽሑፍ ከከፍተኛ አዛዦች ጀምሮ ወታደሮች ትዕዛዝን ስለለማክበር ለማሰብ ጊዜው እንደሆነ ጽፈው ነበር። የእስራኤል መከላከያ ሰራዊት የጦር ወንጀል የመፈጸምና አስከፊ ሽንፈት የመከናነብ ስጋት እንደተጋረጠበት የገለጹት ጄኔራሉ እጅን ሰብስቦ ለመቀመጥ የማይቻል ነው ብለዋል። እስራኤልን በዓለም አቀፉ የወንጀል ፍርድ ቤትና ዓለም አቀፉ የፍትህ ፍርድ ቤት የከሰሱትን ጨምሮ ተቺዎችን ግን ይህ መስመር አሁንም ቢሆን መጣሱን ያነሳሉ። ተቃዋሚዎችን የሚወርፉት የአገሪቱ ጠቅላይ ሚኒስትር ኔታ ሳይሰራሁም የሚነሱትን ስጋቶች የፕሮፖጋንዳ ውሸቶች ሲሉ አጣጥለዋል። ይህንን ጉዳይ የሚያነሱት በጥቂት እዚህ ግባ የማይባሉ አካላት ናቸው፣ የሚጮሁ አናርኪስት እና ኋላቀር ጡረተኞች፣ ብዙዎችም ለዓመታት ያገለገሉ ናቸው ሲሉ ወርፈዋል።